ዘሩ ቀለጠ። የፈሩት ይደርሳል የጠሉት ይወርሳል ማለት አሁን ነው። ብሩኬ ከሌላ ሴት ጋር መጣ። አፈጣሪ ያለች ምንድነው እራዬ። ዳሊዋ ምንድነው የተከመረ ዳሊና ያዘች ድንቡሽ ቡሽ ያለች ሴት ነው ደግሞ ያመጣ አይ በጣም ያሳዝናል። በእውነት ጉልቻ ቢቀያየር ወጣ ያጣፍጥ። ለማንኛውም ሴት መቃይ ዝምበይ ስመኝ ደግሞ እነዛኞቹ መታዋናትሽ ላይ ቢወጡ ብሽት ስቆጠብ ሻወሪ እሺ፣ ቡራ በሳቅፍን ጥጥ ትናንትና እኮ እንደ ፈንድሻ ስትፈካ ጠርጥሬ ነበረ ጠርጥሬ ነበር ጠርጥሬ ነበረ። በጣም ነው ያዘንኩት። በቃ እነዚህ ልጆች በቃ ተለያዩ ማለት ነው። አይ አይ፣ ህይወት እንዲናት እንግዲህ። ሀይሚዬ፣ የኔ ማሬ፣ የኔ ቸኮሌት በቃ ማንም ይምጣ ማንም አንችን የሚያክል የለም። በቃ አይን የሚያሁን ብሩኬ ነው እንጂ እችን ዱባ ያያትም ማለት ነው። የምን አባቱ ዘሮ ጥናት ደግሞ የመጣችው አብራ ከብሩኬ ጋር። ማነሽ አንቺ? ቆይ አንቺ ማለት ነው። እና ለማንኛውም ብሩኬ ከሌላ ሴት ጋር መጣ። ወንዶች እኮ እንደዚህ ናቸው፣ እንደ እኮ ነው የሚረሱን። ሀይሚዬ፣ የኔ ልዕልት የሆነ ነገር ሳታይ አይደለም ብሩኬ ላይ እንደዚህ ጭክን ያለችበት። አያችሁ? ወንዶች እኮ እንደዚህ ናቸው፣ እንደዚህ ናቸው። እንዴ አረ ብሩኬ ወይኔ ብሩኬ በጣም ነው የምታሳዝነው ለማንኛውም እንዴ ሀይሚን አይወዳትም ነበር እንዴ ባንዲ ሌላ ሴት ይዞ መጣ መጣና ለማንኛውም ሀይሚ የሆነ ነገር ሳታ አይደለም እንደዛ በጣም የተናደደችው የተቀያየረችው እና በጣም ያሳዝናል እንግዲህ ህይወት እንዲህ ናት ብሩኬ ከሌላ ሴት ጋር ከቻሳ ብሎ መጥቷል እንግዲህ ሰላሳ ሁለቱ እንኳን ደስ አላችሁ ተለያዩላችሁ። እንግዲህ ስትለፉ ስትማስኑ፣ ሀይሚ ቤት ሰራተኛ ናት ምናምን እያላችሁ ስትደክሙ ስትጥሩ የነበራችሁ ሰዎች በቃ ደስ አላችሁ አደለ? አሁን ሲለያዩ በጣም ደስ አላችሁ። በነገራችን ላይ ለብሩክ የምትሆነው የምትጠቅመው ሴት ሀይሚ ነበረች። እንደ ሀይሚ አይነት ማለት ነው ስማርት የሆነች ብልጥ በጣም ጎበዝ ያለ ድሚዋ የምታስብ በቃ ስነ ስርዓቷ ሁሉ ነገሯ ማለት ነው። የሴት ወግ ያላት ሴት ሀይሚ ናት። ገባቸው አይደለ? ብሩኬ ከሌላ ሴት ጋር ቢመጣ እንደ ሀይሚ አይነት ሴት ሊያገኝ አይችልም። በቃ ምናልባት ሀይሚ ምናልባት ልክ እናንተ እንዳላችሁት የሆነ ደህና ቤተሰብ ምናምን እኒ ያላት ይመስለኛል። እናንተ ዞሮ የምታቆት ታሪክ የማውቀው ታሪክ አለ። ግን ደግሞ የሰው ልጅ ዋናው ትክክለኛ አስተሳሰብ እንጂ ቤተሰብ ጋጋታ ምናምን አይደለም። ስለዚህ ሀይሚዬ የኔ ውድ ማለት ነው አንቺ ምንም እንዳይከፋሽ የኔ ቸኮሌት ኢኒ ጣፋጭ ማለት ነው። እንደዚህ ሴት የሚቀይር ከሆነ ከልቡ ማይወድሽ ከሆነ መሄዱ ጥሩ ነው። ግን ብሩኬ ግን በዚህ በአንዴ እንደዚህ ተቀይረህ ማለት ነው እኮ ትናንትና ከትናንት ትናንትና ማ በቃ ምን ልበለሽ? በቃ በደስታ ፍንጥዝ ነው ያለው በቃ በሀይሚ ላይ ሙድ ምናምን ነው ያዘባትና አሳይሻለሁ ብሎ እንደፎከረው እንግዲህ ብሩኬ ከሌላ ሴት ጋር መጥቷል። ዞሮ ዞሮ አሁን ላይ ሀይሚን ጥፋተኛ እንዳታደርጉ ማለት ነው። ምክንያቱም ይሄው ከሌላ ሴት ጋር መጣ። ሌላ ሰው ያገኝ መስሎች ነው እንዴ ምናምን ልትሉ ይመስላል ይሆናል። ዞሮ ዞሮ የጀመረው ብሩኬ ነው የጀመረው፣ ጥፋቱንም መጀመሪያ ላይም ብሩኬ ነው የጀመረው። አሁንም መጨረሻውን ያበላሸው ብሩኬ ነው። ገባችሁ? ብሩኬ ነው ያበላሸው። እዚህ ጋር መታችሁ እንዳትሳደቡ። መጀመሪያ ሲጀምር ከሶሲ ጋር መጣ። ድሮ ድሮም ከሶሲ ጋር መጣ። አሁን ደግሞ መጣ ከሶስት ጋር መጣ። ድጋሚ አልጋ ላይ ሶ እየጀመረው ብሩኬ ነው። አሁንም መጨረሻው ሊታረቁ ሲቀራረቡ እኔ ይታረቃሉ ብዬ ትናንትና ሰላም ሲባባሉ ሮማንቲክ ሊሰሩልኝ ነው ብዬ ቅድም ቪዲዮ እያሞጠሞጥኩ እየተሞጣሞጥኩ ማለት ነው ይታረቃሉ ብዬ ሰርቼ ምራቄ ሳይድርቅ አሁን ሌላ ሴት አቅፋ አይመጣም። አይ ተስፋ የተሟጠጠ ተስፋ የእኔ ተሟጠጠ። አይ ብሩኬ ቀይ ኔ ሸበላ፣ ለምንድን ነው እንደዚህ የምታደርገው? ግን ለምንድን ነው እንደዚህ የምታደርገው? እና በመበሻሸቅ የፈረሰው ፍቅር ብንለው ይሻላችኋል። እና መጀመሪያም የጀምረው ብሩኬ ነው። ነገሩ የተበላሸው በብሩኬ ምክንያት ነው። አሁንም መጨረሻው ሊስተካከል ትንሽ ሲቀረው ትንሽ ሀይሚ፣ አሁንትና እንድትታረቅ ነበር የመጣችው። መጥቶ ሲገለፍጣት ሙድ ሲይዝባት፣ ሲቀጥል ደግሞ ሀይሚ የሆነ ያየችው ነገር ነበራት ማለት ነው ከዚህ ሌላ አይታለች። በሶሲ ምክንያት ብቻ ነው ብዬ አላስብም። ሀይሚ እንደዚህ ቀይር ያለችው ያየችው ብዙ ነገር ብዙ ነገር አለ። እና ይች ልጅ ሶሲ አትመስለኝም። ሌላ ሴት ትመስለኛለች። ድንቡሽቡሽ ያለች ናት። ድንቡሽቡሽ ምንም አትይም ፀጉርሽ ምናምን ጥሩ ይመስላል ፊትሽን እስከምናየው እንግዲህ ፈጣሪ ያውቃል እህቱም እኮ ሊትሆን ትችላለች አትናደዱ ጋይስ ዘመዱ አክስቱ ምናምን ትሆናለች ብላችሁ ለልባችሁ ተስፋ ስጡ አትናደዱ ማለት ነው እና እኔ በነገራችን ላይ ማለት ነው ብሩኬንም ከሌላ ሴት ጋር ማየት አልፈልግም አሁን ይህን መሰለ ቆንጆ ከሀይሚ ጋ እንጂ ከሌላ ሴት ጋር ሲሆን በጣም ነው የምናዋንነው ስማይ ምን ሆነሽ ነው ልታለቅሽ ነው እንዴ ሀ፣ ተረጋጊ ሀይሚያን ቆንጆ የሆነ ባል ነው የምታገባው። እሺ እኔ እኮ በጣም ነው የምናድደው። የምር ወንዶች እንደዚህ እንደዚህ አድርገውም ልባችን ወስደው ምናምን በቃ ባንዴ የተቀየረው ሌላ ሴት ጋር ሲመጡ በጣም ነው የሚያናድደው። እና ብሩኬን ከሌላ ሴት ጋር ማየት በጣም ነው የሚያናድደው። ምክንያቱም ሀይሚ እንደዚህ አድርጋ አሳድጋህ ምናምን፣ አሁን ዩቲዩብ ካደገ በኋላ ሁሉም ሰው ከተቀባበለ ሲኖርህማ ሲኖርህማ የተሻለ ቦታ ላይ ስትሆንማ ስትሻሻልማ ሴት ነሽ ወንድ ነሽ ቤተሰብ ነሽ፣ ሁሉም መቶ ነው የሚቆንስብህ። ገባህ አደለም? ግን ያኔ ያኔ ያኔ ያኔ የመጀመሪያ ጊዜ ሲጀመር ሀይሚ ስትመጣ ነው የብሩኬ ቻናል በጣም መሞቅ የጀመረው፣ የሀይሚም እንደዛው የሀይሚም በርግጥ ብቻዋን ብዙ 30 ሺህ ነው ምናምን ሰብስክራይበር ያገኘችው በወንድሞቿ ጋር ማለት ነው ከወንድሞቿ ጋር። ስለዚህ ብሩክን ያመጣው ማርክ ነበር ምናምን እያለችው ማርክ ቢያመጣው ከሀይሚ ጋር ከሆነ በኋላ ነው የቡራ ቻናል በጣም የተሟሟቀውና ሀይሚ ዚህ አድርሳ። ግን አሁን ብዙ ታዋቂ ስትሆን ሁሉ መኪናው ሲኖር ሁሉ ነገር ሲኖርማ ብዙ ሴቶች ይመጣሉ ወደ ህይወት። ግን ትክክለኛዋ ሴት ሀይሚ ናት ትክክለኛዋ ሴት ምንም ሳይኖርህ በንጹህ ማንነት በቃ በንጹህ ልቧ የቀረበችህ ሀይሚ ናት። አንተም እንዲሁ በንጹህ ልብ ነበር የቀረብኳት፣ ግን አሁን ላይ ነገሮች ተበለሻሹ። ሀይሚ ደግሞ በጣም ስለምትወድ ነው የምትነጫነጨው። ስለምትወድ እኮ ነው ያንተን ነገር ማየት የማትፈልገው፣ ማስታወስ የማትፈልገው ስለምትወድ ነው። ገብቷል አደለ? ብሩኬ አሁን ቸኩለ ሌላ ሴት ከምታመጣ ሀይሚዬን ይቅርታ ጠይቀሃት፣ ወደ ራስህ አቅርብሃት ነገሮችን ብትፈቱ ኖሮ ሀይሚ እንደዚህ አትጨክንብህም ነበር። ግን አንተ አሁንም መጀመሪያ አበላሽተሃል፣ ሌላ ከሶስት ጋር መጥተህ አሁንም መጨረሻውን አበላሸው ማለት ነው። ሊስተካከል ትንሽ ነበር የቀረው እኔ እንዲሁም ተስፋ አድርጌ ነበረ። ነገር ግን እንግዲህ ብሩኬ ከሌላ ሴት ጋር መጥቷል። በጣም ነው ያዘንኩት። የእውነት ነው የምላችሁ። እኔ ጭራሽ ይለያያሉ የሚል ተስፋ በውስጤ የለም ነበር። እኔ አሁን ፖስት ካረኩት ቪዲዮ ላይ ነው እንግዲህ ከሌላ ሴት ጋር መጣ ምናምን ምናምን እያላችሁ ስታወሩ የሰማሁት። ይህን ቪዲዮ ወይ አጠፋዋለሁ ምን አደርጋለሁ? እኔ ይታረቃሉ እያልኩኝ ተስፋ አድርጌ መስራት የቪዲዮ እኮ ነው። ወይኔ ወይኔ በላቸው ወይኔ በላቸው ወይኔ በላቸው አይ ስመኝ ምን ይሻልሻል ሀይሚዬ የኔ ውድ ብቻ በጣም ያናድዳል። እውነት ለመናገር አብሮኝ ይኖራል ያላችሁት ሰው በአንድ ሴት ቀይሮ ሲመጣ ያናድዳል። የእውነት ቢወዳት ቢያፈቅራት፣ ቢያከብራት በአንድ የቀይሯት ሌላ ሴት ይዞ አይመጣም። እኔም የሚገርመኝ ነገር ሴቶቹ ራሱ ምን አይነት ፍጡር እንደሆናችሁ የወንድ ጥማታሞች ማለት ነው። ይሄን እኮ እዚህ ስታሽቃብጥ የነበረችው አንዷ ሄዳ ነው እና የወንድ ጥማታሞች እንደ ገና ሀይሚ ገና እግሯ ሽሽት ተሳይል መታችሁ የምትለጠፉ ማለት ነው፣ እርኩሳኖች፣ የወንድ ችግር ያለባችሁ ሰዎች ማለት ነውና፣ ብሩኬ እንደ ሀይሚ የሚሆንልህ ሴት በጭራሽ አታገኝም። እንደ ሀይሚ አይነት ነብር ያለ እድሜዋ የምታስብ በጣም ጎበዝ ሴት አታገኝም። እውነት ለመናገር ለጊዜው ብዙ ሴቶች ሊቀርቡ ይችላሉ። ምክንያቱም የሚቀርቡ ስላለህ ነው፣ ተመልካች ስላለህ አብሮ መስራት አፍሮ መፈመስ ስለሚፈልጉ ነው እና። በልብ ተጫውተውብ ነው የሚሄዱት። እኔ አሁን አሁን ግን ሀይሚን እውነትም ለስራ ነው እንደሚለው ነገር አእምሮ ላይ እየመጣ ነው። ምክንያቱም እንደዛ ባይሆን ኑሮ እስከ ጥግ ይሄድ ነበረ። ሀይሚ ራሱ አንድም ልትፈትነው ነው፣ ምን ያክል ነው ለእኔ ቦታ ሰጥቶኝ እስከ ጥግ የሚሄድብኝ ነው ብላ ነበር ያሰበችው ሰው ብሩኬ ባንዴ ነው በቃ፣ መጀመሪያ እሱ አበላሽ፣ አሁንም ደግሞ ሌላ ሴት አመጣ። አሁንም መጨረሻውን ያበላሸው ብሩኬ ነው። ገባችሁ? ሀይሚዬ ምንም ያደረገችው ነገር የለም። ትናንትና መታ ነበረ ለመነጋገር። ሶ እንግዲህ ብሩኬ በገንዛጅ ነው ሀይሚን የመሰለች ቆንጆ ልጅ ያጣኸው። ከሀይሚ ጋር ስቱን የሚያምረው? ምንም አታምርም። እቺ ግንድ ነገር ናት። ደግሞ ውፍረቷ ምናምን ሲያስጠላ ሽሽ ለማንኛውም አገላብጥ ግር ግርንድ ሲይዘህ እኛ ምን አገባን። ግን ሀይሚና ለአንተ የምትሆኑ ገባህ። ወይኔ የበላቸው ወይኔ የበላቸው ወይኔ ወይኔ ማርያም፣ ሰው ግን ምን አይነት ፍጡር እንደሆነን። ብቻ የፈራሁት ነገር ይሄ ነው። በቃ እኔ ወይ ከሌላ ወንድ ጋር ወይ እሷ እንዳትመጣ ወይ እሱ እንዳይመጣ ብዬ ነበር። አሁን እስኪ ምን ትሉ ይሆን? አሁን ደግሞ ሀይሚን ተሳደው ተሳደቡ አሁን ሲለያዩላችሁ፣ እንደው ደስ አላችሁ፣ ደስ አላችሁ፣ ሆይ እንኳን ደስ አላችሁ። በቃ ተለያዩላችሁ። ልፋታችሁ፣ ድካማችሁ በቃ ፍሬ አፍርቶላችኋል። ሰው በቃ ተደሰቱ፣ አሁን ተደሰቱ። ገባችሁ? ሀይሚ ደግሞ መገፋት ዋጋ አለው። ታያላችሁ፣ ሀይሚ የምታገኘውን ሰው ታያላችሁ። ሰው ሲገፋ ማለት ነው ጥሩ ነገር ነው የሚያገኘው ወደፊት። ስለዚህ ሀይሚ የኔ ውድ ምንም እንዳይከፋሽ የኔ ቸኮሌት እየሳቅሽ እንደምትመጭ ተስፋ አድርጋለሁ።